ከመላው የስቱዲዮ እና የስርጭት ባለሙያዎች ጋር በጋራ በመሆን ሰሀለ ገብርኤል የተባረክ የሰዓቱን ዜናዎች እየመረቅ ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያ ከህዝቦቿ የዘመናት ሂደት በተቀዳይ መደመር ፍልስፍና የተመራሽ አካታች የሆነ እድገትን እያስመዘገበች ትገኛለች ሲሉ የኢፍድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ አፍሪካ ጆሃንስበርግ እየተካሄደ በሚገኘው የቡድን ሀያ ሀገራት የመሪዎች ጉባኤ ላይ የተሳተፉ ይገኛሉ። ሄኖክ ዘነበ ተጨማሪ አለው። የቡድን ሀያ አባል ሀገራት የመሪዎች ጉባኤ በደቡብ አፍሪካ ጆሀንስበርግ ከተማ አጋርነት፣ እኩልነትና ዘላቂነት በሚል መሪ ሀሳብ እየተካሄደ ይገኛል። በጉባኤው ላይ ንግግር ያደረጉት የፌዴሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሀገር በቀል በሆነው የመደመር ፍልስፍና እየተመራች አካታች የሆነ ኢኮኖሚን መገንባት እየቻለች ስለመሆኑ አንስተዋል። ኢትዮጵያ ኢዝ ዘ ላንድ ኦፍ ኤንሸንት ሲቪላይዜሽን ሀገራችን የጥንታዊ ስልጣኔ ምድር ናት። እናት ሀገራችን በህዝቦች እምነት ላይ የተገነባች የጽኑ ማህበረሰቡን የፈጠረች ናት። ይህም የመደመር ፍልስፍና ነው። ይህም ሁሉም ማህበረሰብ የሚጋራው በልዩነት ውስጥ ያለ አንድነትን የሚያጎላ ፍልስፍና ነው። አሁንም በዚህ ታላቅ አገር በቀል ፍልስፍና እየተመራች አካታች ወደሆነ እድገት እየተጓዘች ነው። ከተሞቻችን የፈጠራ ማዕከል እየሆኑ ኢንዱስትሪ ፓርኮቻችን ኢኮኖሚውን እየለወጡ አርሶ አደሮቻችን ዘመናዊ የግብርና መሳሪ ሪዎችን እየተጠቀሙና ወጣት ስራ ፈጣሪዎች እየተበራከቱ ነው። ፋርመርስ ዩስ ቱልስ ዘር ፓረንትስ ኩድ ነቨር ኢማጂን ኢትዮጵያ በታዳሽ ኃይልና በዲጂታል መሰረተ ልማቶች ላይ ትኩረት አድርጋ እየሰራች ትገኛለች፣ ያሉት ጠቅላይ ሚኒስትሩ በቡድን ሀያ አባል ሀገራት የጋራ ግብ ውስጥም በንቃት እየተሳተፈች መሆኑን ገልጸው የምታገኛቸውን የብድር እፎይታ ወደ ኢንቨስትመንት በመቀየር የህዝቦቿን መጻኤ ዕድል የተሻለ ለማድረግ በትኩረት እየሰራች ትገኛለች ሲሉ ገልጿል። ኢትዮጵያ በቡድን ሀያ አገራት ማዕቀፍ ውስጥ ያላትን ሀብት ለመጠቀም በሶስት ዋና ዋና ነገሮች ላይ እየሰራች ነው። የምታገኘውን የብድር እፎይታም ወደ ኢንቨስትመንትና የሕዝብ የህዝብ ቀጣይነት ያለው ተጠቃሚነትን ለማረጋገጥ እየተጠቀመችበት ትገኛለች። ትምህርትን፣ ሆስፒታሎችንና ተሻጋሪ የሆኑ መሰረተ ልማቶችን እየገነባች ነው። ሁለተኛው ጉዳይ የአየር ንብረት ነው። በዚህም ኢትዮጵያ በተከለቻቸው አርባ ስምንት ቢሊዮን ችግኞች የአፈርና ውሃ ጥበቃ ስራን በማጠናከር ለአዲሱ የዓለም ኢንቨስትመንት ምቹ መደላደልን መፍጠር ችላለች። የአካባቢን ስነ ምህዳር በመጠበቅና የአየር ንብረት ተጽዕኖን በመከላከል ህዝብን የሚጠቅም ስራ መስራት ተችሏል። የኃይል መሰረተ ልማትን ማሳደግና ዲጂታል ኢትዮጵያን መገንባት ሌላው የሀገር የትኩረት አቅጣጫ መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል።

ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካውያን የታዳሽ ኃይል ጉጉት ነው። ይህንን ወደ ሶላር፣ የንፋስ፣ ጂኦ ተርማልና ና ወደ ኒውክሌር ኃይል በማሳደግ የአፍሪካን ኢንዱስትሪና ሌሎች እድገቶችን ማረጋገጥ ሁለተኛ ግባችን ነው። በዲጂታል ኢትዮጵያ፣ በቴሌኮም በብሮድባንድ እና በዲጂታል ፋይናንስ ዘርፍ በትኩረት እየሠራን ነው። በ2030 ዲጂታል መሰረተ ልማት ተደራሽ ለማድረግ እየሠራን ነው። ሰው ሰራሽ አስተውሎትም ለኢትዮጵያ አካታች እድገት አንዱ መሳሪያ አድርገን እንጠቀማለን። and data platforms to serve citizens. አካታችነትና ዘላቂነት ያለው ኢኮኖሚን መገንባት ለአህጉሪቱ የሞራልና የተግባር ልዕልና ጉዳይ ሊሆን ይገባል ያሉት ጠቅላይ ሚኒስትሩ ይህንን ለማሳካትም ያለንን ሀብት በሚገባ ማየትና ወደ ትርጉም መለወጥ እንደሚገባ ጠቅሰው የሃያ አባል ሀገራትም የሀገርን እድገት መለኪያ ጂዲፒን ብቻ ማድረግ የለባቸውም ብለዋል። Inclusivity and sustainable growth is both a practical and a moral imperative for our continent. አካታችነትና ዘላቂ እድገት ለአህጉራችን የተግባርም የሞራልም ልዕልና ሊሆን ይገባል። ለዚህም ያለንን ሀብት ዝቅ ብለን ማየትና ወደ ተግባር መቀየር ያስፈልጋል። ለቡድን ሀያ ሀገራት የማስተላልፈው መልእክትም የሀገራትን እድገት መለኪያ መነጽሩን እንድንቀይር ነው። ከጂዲፒ በመውጣት የማህበረሰቡን አቅም ለመለወጥ ያለውን አቋም ማየት አለበት። ምክንያቱም የእድገትን ቀጣይነት የሚያረጋግጠው ጠንካራና ለመለወጥ ተነሳሽነት ያለው ማህበረሰብ ነው። በተመሳሳይ ዜና በቡድና የሀገራት ጉባኤ ላይ እየተሳተፉ የሚገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጉባኤው ጎን ለጎን ከተለያዩ ሀገራት መሪዎችና የተቋማት ኃላፊዎች ጋር የጎንዮሽ ውይይት አካሂደዋል። አጠቃላይ የጎንዮሽና የሁለትዮሽ ግንኙነቱ ምን ይመስል ነበር የሚለውን ደግሞ በምስለ ዜና ተከታትለን እንመለስ። ዛሬ በተያዘ ዜና የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቡድና የሀገራት የመሪዎች ጉባኤ ላይ የኢትዮጵያን ተሳትፎ በተመለከተ ማብራሪያ ሰጥተዋል። በጋራ ተከታትለን እንመለስ። ለመጀመሪያ ጊዜ በአፍሪካ ምድር በተካሄደው የጂ ሀያ ስብሰባ ላይ ተጋባዥ ሆኖ መሳተፍ ብዙ ጠቀሜታ ያለው ለሀገርም ትልቅ ፋይዳ ያለው ነገር ነው። አንደኛ የሀገራችንን አቋም ፍላጎት፣ እንዲሁም አጠቃላይ እንደ አህጉር እንደ አፍሪካ መነሳት ያለባቸውን አጀንዳዎች ለማንሳት ጥሩ እድል የሚሰጥ ነው። በተጨማሪም በጎን ለጎን ደግሞ የሁለትዮሽ መድረኮችን ለማድረግ በአንድ ጊዜ በአጭር ጊዜ ብዙ አገራትን ብዙ የዓለም አቀፍ ተቋማትን አግኝቶ የሀሳብ ልውውጥ ለማድረግ ትብብርን፣ ግንኙነትን ለማጠናከር ጥሩ እድል ነው። ኢኮኖሚ ስርዓቱ ፍትሃዊ እንዲሆንና የሁሉንም እድገት የሚያሳልጥ እንዲሆን ይህንን ደግሞ እንደ ችሮታ የሚደረግ ነገር ሳይሆን በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና ና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። በተጨማሪም ደግሞ በአካባቢ ጥበቃ የአየር ንብረት ለውጥ ላይ ኢትዮጵያ የምትሰራውን ስራ በተመሳሳይ መልኩ በመተባበር የአፍሪካ ሀገራት ሌሎችም ከአጉራችን ውጪ ያሉ ዓለም አቀፍ ተቋማትና አገሮች ተባብረው ቢሰሩ እንዴት ሁላችንንም ሊያግዝ ሊጠቅም የሚችል እንደሆነ ያንን አጉልተው አሳይተዋልና በዚህ መልኩ ኢትዮጵያ ድጋፍ የምትጠይቅ ወይም ቸሮታ የምትጠይቅ ሳይሆን የመፍትሄ አካል የሆነች በትብብር በአጋርነት አብራ የምትሰራ ሀሳብም የምታመነጭ መፍትሄ የምታቀርብ ሀገር እንደሆነች ለማሳየት ተችሏል። በአጠቃላይ አሁን የአፍሪካ ሀገራት ብዙዎቹ ታዳጊ ሀገራት እዳ ለመክፈል እዳን ብቻ ሳይሆን የእዳቸውን ወለድ ለመክፈል የሚያወጡት ወጪ ልማት እንዳይሰሩ የልማት እንቅስቃሴያቸውን እንዳያደርጉ በጣም ያገደ እንደሆነ፣ እንዲሁም ለእዳ ለመክፈል የሚያወጡት ወጪ ለጤና ወይም ለትምህርት ከሚያወጡት ወጪ በላይ የሆነ እንደሆነ፣ ይሄ ደግሞ እድገትን እየገታ እንደሆነ በማሳየት ኢትዮጵያ ላለፉት ጥቂት ዓመታት የንግድ ብድርን በማቆም በውስጥ አቅም ያጠቃላይ የኢኮኖሚ አቋማችንን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይሄ ግን እንቅስቃሴ በሁሉም ሊደገፍ እንደሚገባ እዳም በመክፈል ፋንታ በልማት ላይ የሚወጣ ወጪ ዞሮ ዞሮ ሁሉንም ተጠቃሚ እንደሚያደርግ እንዲሁም የእዳው ጉዳይ ከክላይሜት አክሽን ጋር ተያይዞ መታየት እንዳለበት አፍሪካ ለግሎባል ዋርሚንግ ለክላይሜት ቼንጅ አሉታዊ አስተዋጽኦ ያበረከተች አህጉር አይደለችም እና ደግሞ አሁን ደግሞ የመልማት መብትም ስላለን እነዚህን ሁለቱን ጉዳዮች በማገናኘት ልማታችንን የሚያግዝ ግን ልማታችን አረንጓዴ ከአካባቢ ጥበቃ ጋር የተጣጣመ እንዲሆን ማድረግ እንደሚገባ ይህንንም ለማሳየት ተችሏል። ይህ የትውልድ ድምፅ የሆነው ኤኤምኤን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ሀያ አምስተኛው ታላቁ ሩጫ በኢትዮጵያም የ10 ኪሎ ሜትር የጎዳና ላይ ውድድር መነሻና መድረሻውን መስቀል አደባባይ አድርጎ በድምቀት ተካሄደ። ታላቁ ሩጫ በኢትዮጵያም የብር ኢዮቤልዮ በዓሉን ያከበረበትን ውድድር የአዲስ አበባ ከተማ ከንቲባ አዳነቻ አቤቤ በልዩ ድምቀት አስጀምረውታል። ታላቁ ሩጫም እንደ ሌሎች ዓለም አቀፍ የጎዳና ላይ ውድድሮች ይበልጥ ተጠቃሽና ተተኪዎች የሚፈሩበት እንዲሆን የአዲስ አበባ ከተማ አስተዳደር የበለጠ ተጠናክሮ ይሰራል ሲሉም ከንቲባ አዳነቻ አቤቤ ተናግሯል። ተወዳጁን ተናፋቂውንና ባለፉት 25 ዓመታት የከተማችን አንዱ ድምቀትና ዓለም አቀፍ መገለጫ የሆነውን ታላቁ ሩጫን በኢትዮጵያ በልዩ ድምቀት አስጀምረናል ብለዋል። በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ታላቁ ሩጫ በኢትዮጵያ የዓለም ኮከብ አትሌቶች መለማመጃ የመኖሪያ በሆነችው መዲናችን አዲስ አበባ ከልጅ እስከ አዋቂ፣ ከፕሮፌሽናል አትሌት እስከ ጤና ቡድኖች፣ ታዋቂ ግለሰቦችና የዲፕሎማቲክ ማህበረሰቡ እየተሳተፈበት እየተዝናናበት ጤናውን እየጠበቀበት ወንድማማችነትን እህትማማችነትንና አብሮነትን እያጠናከረበት 25 የድምቀት ዓመታትን አሳልፏል ነው ያሉት ከንቲባ አዳነች አቤቤ። የዚህ ታላቅ ውድድር መስራች የሆነውን ጀግናው አትሌታችንን ሻለቃ ኃይለ ገብረስላሴን እንዲሁም አጠቃላይ የታላቁ ሩጫ በኢትዮጵያ አመራሮችን ባለሙያዎችንና አስተባባሪዎችን ለዘመን ተሻጋሪ ስራችሁ እንኳን ደስ አላችሁ ለማለት እወዳለሁ ብለዋል። ከንቲባ አዳነች አበቤ አስተዳደራችን በቀጣይም ይህ ውድድር እንደ ሌሎች ዓለም አቀፍ የጎዳና ላይ ውድድሮች ይበልጥ ተጠቃሽና ተተኪዎችን ጭምር የምናፈራበት እንዲሆን አበክሮ ይሰራል ሲሉም ገልጸዋል። ተሳታፊዎች የጸጥታ አካላት በጎ ፈቃደኛዎች የሚዲያ ባለሙያዎችና ሌሎችም የባለድርሻ አካላት ለውድድሩ ስኬት ለነበራችሁ በጎ አስተዋጽኦ ከልብ አመሰግናለሁ ብለዋል ከንቲባ አዳነች አቤቤ በማህበራዊ የትስስር ገጻቸው። አትሌት ይስማው ድሉ በወንዶች አትሌት መልክናት ውዱ ደግሞ በሴቶች የ25ኛው ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር አሸናፊ ሆነዋል። በከተማዋ ያለውን የመኖሪያ ቤት አቅርቦት ችግር ለመቅረፍ የከተማ አስተዳደሩ የተለያዩ የቤት ልማት አማራጮችን በመንደፍ የሰራ መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የከተማ አስተዳደሩ በ9 ወራት አስገንብቶ ያጠናቀቃቸውንና በ24 ሕንፃዎች የተገነቡት 1287 ቤቶችም ተመርቀዋል። ሰብስቤ ባዩ ተጨማሪ ያለው አዲስ አበባ ከተማን ምቹ የመኖሪያ ከተማ ለማድረግ በከተማው ያሉ ቁልፍ ችግሮችን ለይቶ ወደ ስራ የገባው የከተማ አስተዳደሩ የመኖሪያ ቤት ችግር ከቁልፍ ችግሮቹ አንዱ መሆኑን በመለየት የቤት አቅርቦትን ለማሳደግ የሚያስችሉ የተለያዩ የቤት ልማት አማራጮችን ነድፎ ወደ ስራ ገብቷል። የከተማ አስተዳደሩ በዘጠኝ ወራት አስገንብቶ ያጠናቀቃቸውንና በ24 ሕንፃዎች የተገነቡትን 1287 ቤቶች ባስመረቀበት ወቅት ከንቲባ ዳነቻ ቤቤ እንደተናገሩት የመንግስትና የግሉን ዘርፍ በ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 በአምስቱ የቤት ልማት አማራጮች ባለፉት ሰባት የለውጥ ዓመታት ከሶስት መቶ ሺህ በላይ ቤቶችን ለመገንባት እንደተቻለ የተናገሩት ከንቲባ አዳነች አሁንም የቤት ፈላጊ ነዋሪው ቁጥር ከፍተኛ በመሆኑ ሁሉንም አካላት በማሳተፍ የቤት አቅርቦቱን ማስፋት ይገባል ብለዋል። በነኚህ በአምስቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በሰባቱ አመታት ከሶስት መቶ ሰማኒያ ሺህ በላይ ቤቶችን ከተማችን ላይ ማቅረብ ይችለናል ከለውጡ በፊት በነበረው 17 ዓመታት ተገንብተው ለህዝቡ አገልግሎት ብቁ የሆኑና ተጠቃሚ ጋር የደረሱት የቤት ቁጥሮች ስናይ ወደ 179 ሺህ ቤቶች ናቸው። የተመረቁት ቤቶች የመፍጠርና መፍጠን መርህን በመከተል በጥራት በአጭር ጊዜ የተገነቡ መሆናቸውን የገለጹት ከንቲባዋ የህዝብን ጥያቄ ለመመለስ ከዚህ በላይ መፍጠን ይጠበቅብናል ሲሉም ገልጸዋል። መፍጠርና መፍጠን የምንለውንም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 ሊያጎለብቱ የሚችሉ መገልገያዎች የጋራ መገልገያዎች ጭምር እንዲሟሉለት ተደርገው ተገንብተዋል። የከተማ አስተዳደሩ በ2018 የበጀት ዓመት 100 ሺህ ቤቶችን ለመገንባት አቅዶ ወደ ሥራ የገባ ሲሆን የግሉ ዘርፍ ተዋናዮች በዘርፉ በስፋት እንዲሳተፉም ጥሪ ቀርቧል። በመኖሪያ ቤቶቹ ግንባታ አስተዋጽኦ ለነበራቸው አካላትም እውቅና ተሰጥቷል። ቀጥለናል። የትረዳችሁ ተመልካቾቻችን፣ ሙዚቃን ጨምሮ በተለያዩ የኪነጥበብ ዘርፎች እንዲሁም በሰርከስ ዘርፍ ሲካሄድ የቆየው የአዲስ ሚዲያ ኔትወርክ የአዲስ ታለንት ሾ የድምፃውያን ውድድር ተጠናቀቀ። ሀያት ረመዳን፣ አባይነ ሻይሌና ናትናኤል በየነ ከአንድ እስከ ሶስት በመውጣት የውድድሩ አሸናፊ ሆነዋል። መቅደስ ደምስ ተጨማሪ ያላት አለም በዘርፈ ብዙ ተግባራት የአፍሪካ መዲናዋን አዲስ አበባና ነዋሪዎቿን የሚመጥኑ መሰናዶዎችን እያሰናዳ ለአድማጭ ተመልካቾቹ የሚያደርሰው አዲስ ሚዲያ ኔትወርክ የጥበቡ ዓለም እንዲጎለብት የበኩሉን ድርሻ ከሚወጣባቸው መሰናዶዎቹ መካከል የአዲስ ታለንት ሾ ተጠቃሽ ነው። ለሰባት ተከታታይ ዙሮች በድምፅ በትወናና በሰርከስ ሲካሄድ የቆየው ፕሮግራሙ የድምፅ ዘርፍ የአሸናፊዎች ውድድርን አጠናቋል። አዲስ ሚዲያ ኔትወርክ ከስኬት ባንክ ጋር በጋራ በመቀናጀት ለፍጻሜው ውድድር በደረሱት አራት ተወዳዳሪዎች መካከል ከባድ ትንቅንቅን ባስተናገደው ውድድሩ ሀያት ረመዳን የአሸናፊነቱን ቦታ ስትወስድ አባይነሽ ኃይሌ፣ ናፍናኤል በየነና የአብስራ ሳሙኤል ከሁለት እስከ አራት ያለውን ደረጃ በመያዝ አጠናቀዋል። እስከ ሶስተኛ ለወጡትም ሶስት መቶ ሺ ሁለት መቶ ሺ ና አንድ መቶ ሺ ብር ተበርክቶላቸዋል። ከአሸናፊዎች አሸናፊ ጋር ምንጠብቃት ሀያት ረመዳን የ2018 ስኬት ባንክ አዋርድ አንደኛ በመሆን አጠናቃለች። ሁለተኛ በመውጣት የ ሁለት መቶ ሺ ብር ተሸላሚ ሆናለች። አባይነሽ እንኳን ደስ ያለሽ። በሶስተኛነት ውድድሩን አጠናቋል። ናትናኤል እንኳን ደስ ያለሽ። አዲስ ሚዲያ ኔትወርክ ወጣቱን ያማከሉ ስራዎችን እየሰራ እንደሚገኝ የገለጹት የውድድሩ ዳኞች አዲስ ታለንት ሾ ወጣቱ በኪነ ጥበቡ መስክ ከራሱ አልፎ ለሀገር እንዲተርፍ የሚያስችል ስለመሆኑ አብራርተዋል። ሁልጊዜ እኛ ሀገር በአንድም ይሁን በምን ይሁን አላቅም የምንሸከመው የሆነ የበፊትን የነበሩ እንትኖችን ዝም ብሎ እሱን ብቻ እየወረስን እንድንከተል የሚያደርግ አይነት አመጣጥ አይነት ነገር አለው እና አዲስ ታለንት ሾ ግን አይ ቲንክ ኢትስ ብሬክስ ያን ነገር ሰብሮታል ብዬ አስባለሁ። አባይነሽን ሳስብ፣ አንቺን ሳስብ፣ እንደዚህ አራቱን ቀለማቶች ሳስብ የሆነ ነገር ኦልሬዲ የሆነ ለዚህ ኢንዱስትሪ የሆነ ኮንትሪቢዩት ያረግነው ነገር አለ ብዬ አዲስ ታለንት ሾም አስባለሁኝ። መሳሪያ ወጥቶ የሚጫወት ሲያስፈልገናል፣ የሆኑ የሆኑ ሙዚቃዎችን በራሱ እንደፈለገ እያዘበራረቀ የሚዘፍን ሲው ያስፈልገናል። መዘበራረቁ የሚገርም ህብር ይዞ ነው የሚመጣው። የሚገርም ችሎታ፣ የሚገርም ነፃነት፣ የሚገርም ሰልፍ ይዞ ስለሚመጣ እኔ በሁለታችሁ በጣም ደስተኛ ነኝ በነናቲም በአብስራም ኢቨን ዶ ዩዥዋል ስታተስም ቢሆንም በቃ በጣም ደስተኛ ነኝ እና ለአዲስ ሚዲያ ኔትወርክ እኔ ሳላመሰግን አላልፍም እንዲህ አይነቱን አጋጣሚዎችን ፈሲሊቴት በመደረጉ አዲስ ታለንት ሾ በትወናና ሰርከስ ዘርፍ የአሸናፊዎች እንዲሁም የአሸናፊዎች አሸናፊ ውድድር የሚቀጥል ይሆናል በተከታይነት ደግሞ በሳምንቱ አበይት ርዕሰ ጉዳዮች ምን ተከናወኑ የሚለውን ደግሞ ሪፖርተራችን ፈቃዱ መለሰ እንደሚከተሉ ያስቃኙናል። ሰላም ጤና ያስጥልን ተመልካቾቻችን፣ በሳምንቱ በአዲስ አበባ የተከናወኑ አበይት ጉዳዮችን መራርጠን ወደ እናንተ የምናደርስበት ሰዓት ነው። በሳምንቱ እንግዲህ በከተማ ከተከናወኑ አበይት ጉዳዮች መካከል ወደ እናንተ ቢደርስ ብለን የመረጥነው የመጀመሪያው ጉዳያችን የሚሆነው የኢትዮጵያና ማሌዢያ ግንኙነትን የተመለከተ ይሆናል። የደቡብ ምስራቅ እስያዊቷ ማሌዢያ ጠቅላይ ሚኒስትር ዳቶ ሰሪ አኗር ኢብራሂም አዲስ አበባ ለይፋዊ ስራ ጉብኝት መግባታቸው ይታወሳል። በዚህ ሳምንት እንግዲህ የሁለቱ ሀገራት ግንኙነት እንደ አውሮፓውያን አጣጠር በ965 የጀመረ ግንኙነት ያላቸው ሀገራት ናቸው። ይህንን ግንኙነታቸው እንግዲህ ወደ ላቀ የዲፕሎማሲ እንደዚሁም የንግድ ግንኙነት ለማሸጋገር እንግዲህ እንደሚታወሰው ባለፈው ዓመት የኢፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ማሌዥያ ኳላላምፑር ከተማ መጓዛቸው ይታወሳል። በዛም በግብርና በማድን በኢንዱስትሪ በተለያዩ ዘርፎች የሀገራቱን ግንኙነት የበለጠ ለማሳደግና የኢኮኖሚ እድገት ዙሪያ ውይይትና ስምምነት ማድረጋቸው ይታወሳል። የዚሁ ፍሬያማ ውጤት አካል የሆነው እንግዲህ በአመቱ ደግሞ ጠቅላይ ሚኒስትሯ ወደ ኢትዮጵያ በመምጣት ከተለያዩ የመንግስት የስራ ኃላፊዎች ጋር ውይይት አድርገዋል። ቦሌ ዓለም አቀፍ አየር ማረፊያም ሲደርሱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። ከዛም ቀጥሎ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የማሌዥያ ጠቅላይ ሚኒስትር ውይይት አድርገዋል። ተደርገዋል ከውይይታቸው ባለፈ ደግሞ የአድዋ ድል መታሰቢያ ሙዚየምን ጎብኝተዋል። በዚህ መልኩ የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት ያጠናክራል ተብሎ በታለመለት የኢትዮ ማሌዥያ የንግድ ኢንቨስትመንት ፎረም ላይም ውይይት ተደርጓል። በኢትዮጵያ ያሉ የኢንቨስትመንት አማራጮች የተዋወቁበት እንደዚሁም ኢትዮጵያ በኢኮኖሚ ያደረገችው የማክሮ ኢኮኖሚ ማሻሻያ ሪፎርም የበለጠ የማሌዥያ ባለሀብቶች በኢትዮጵያ ማሌናዋቸውን ፈሰስ እንዲያደርጉ ና ምቹ ሁኔታዎች መኖራቸው የተዋወቁበት ነው። የአዲስ አበባ ና የኳላላምፑር ከተማ የህትማማች ስምምነትም የተፈረመበት ሳምንት ነበረ ማለት ነው። አጠቃላይ እንግዲህ የማሌዥያ ና የኢትዮጵያ ግንኙነትን ወደ ላቀ ደረጃ የሚያሸጋግር ውይይት የተካሄደው በዚህ ሳምንት ነው። ሌላኛው ወደ እናንተ ቢደርስ ብለን እየመረጥ ነው አዲሱ የአርቲፊሻል ኢንቴሊጀንስ ዋና መስሪያ ቤት ነው። ይህንን መስሪያ ቤት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጎብኝተውታል ተውታል ይህ መስሪያ ቤት እንግዲህ አዲስ እይታና አይን ገላጭ የሆኑ ስራዎች የተሰሩበት መሆኑን ጠቅላይ ሚኒስትሩ በጉብኝታቸው ሰዓት አንስተዋል። እንግዲህ ለስራ ምቹ የሆነ ከባቢን በመፍጠር ረገድም አበረታች ስራ የተሰራበት ተቋም መሆኑን ጠቅላይ ሚኒስትሩ አንስተዋል። በተለይም ወጣቶች ስራ ፈጣሪ እንደዚሁም የተለያዩ ቴክኖሎጂዎችን መፍጠር እንዲችሉና በዚህ ተቋም ም ላይ ረዘም ያለ ሰዓታትን ጊዜያትን ለማሳለፍ ምቹ ሁኔታ የተፈጠረበት መሆኑን አንስተዋል። ተቋሙ እንግዲህ ሀገርን ተወዳዳሪ እያደረጉ ያሉ ቴክኖሎጂዎችንና የሰው ሰራሽ አስተውሎት ውጤቶችን በማምረት ረገድ ትልቅ ስራ እየሰራ መሆኑን አንስተዋል። ይህም በጤናው በግብርናው፣ እንደዚሁም በአገልግሎት ዘርፍ የላቀ አበርክቶን እየተወጣ እንደሚገኝ ነው ጠቅላይ ሚኒስትሩ በጎበኙበት ሰዓት የተናገሩ። ይህንኑ የአዲሱን የአርቲፊሻል ኢንተለጀንስ ዋናው መስሪያ ቤትንም እንግዲህ የተለያዩ ተቋማት ና መሪዎች እየጎበኙት ይገኛሉ። የዘውዲቱ መታሰቢያ ሆስፒታል የማስፋፊያ ግንባታ የተመረቀበት ሳምንት ነው። ይህ ሆስፒታል እንግዲህ ከዚህ በፊት የነበረበትን የሕክምና ጥበት ወይም ክፍል ሕክምና ለመስጠት የሚያስችለውን የተለያዩ ዘመናዊ የሕክምና መሳሪያዎች የተሟላለትና ባለ አስር ወለል ህንፃ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበ መርቀውታል። ሆስፒታሉ አጠቃላይ እንግዲህ የከተማዋን የጤና አገልግሎት ወደ ላቀ ደረጃ የሚያሸጋግር መሆኑ የተነሳበት ነበረ። ከንቲባ አዳነች አበበ በዚህ ወቅት እንግዲህ ሆስፒታሉ ወደ አገልግሎት መግባት በተለይም በከተማ ያለውን የህክምና አገልግሎት ጥራት ለማላቅ ያስችላል የሚል ሀሳብ አንስተዋል። እንደዚሁም ሆስፒታሉን ከዚህ በፊት የሚሰጠውን የነበረው አገልግሎትን በእጥፍ የሚያሳድግ መሆኑን ለዚህ ሆስፒታል እንግዲህ የተለያዩ ዘመናዊ የሚባሉ የህክምና መሳሪያዎች የተካተቱበት መሆኑን አንስተዋል። 320 የመኝታ ክፍሎች ያሉት ሆስፒታል ነው። ይህንን ሆስፒታል ከመመረቅ ባለፈም ከንቲባ አዳነች አቤቤ በከተማዋ እየተገነቡ ያሉ አዳዲስ ሆስፒታሎችን ተመልክተዋል። በአቃቂ ቃሊቲ በንፋስ ስልክ ላፍቶና በኮልፌ ቅራኒዮ ክፍለ ከተማ እየተገነቡት ያሉ ሆስፒታሎች ወደ ፍጻሜ መድረሳቸውንም ከንቲባ ቻይ ቤ በጉብኝታቸው ሰዓት የተመለከቱበት ሳምንት ነበረ። እነዚህ አዳዲስ ሆስፒታሎች እንግዲህ 1500 የሚደርሱ አልጋዎች ያሉት ነው። የህክምና የልህቀት ማዕከል መሆን የሚያስችል ሆስፒታል መሆኑን ከንቲባዋ ተናግረዋል። በሳምንቱ በአዲስ አበባ ከተከናወኑ አበይት ጉዳዮች እንግዲህ መራርጠን ወደ እናንተ ቢደርሱ ያልናቸው ጉዳዮች በተወሰነ መልኩ እነዚህን ይመስላሉ። አመሰግናል ዜና በቃ በሰላም